ሰላም ጠና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ ሰላማችሁ በያላችሁበት ብዝት ይበልልኝ መምህር ብሩክ ነኝ እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛ እና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሉን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት የተለያዩ ጠቃሚና አስተማሪ የሆኑ አባባሎችን እንዴት እናነባችኋለን፣ እንዴት ደግሞ ንግግራችንን በሚያምር ቃል በሚያምር አባባል መግለጥ ወይም ማብራራት እንችላለን የሚለውን ሀሳብ የያዘ እጅግ ድንቅ የሆነ ቪዲዮ ነው። ውድ ቤተሰቦቼ ከዚህ ቪዲዮ በእርግጠኝነት ማንበብና መጻፍን እንደምትለማመዱና እዚህ ቪዲዮ ላይ የተለያዩ የተካተቱ አባባሎች ደግሞ የእናንተን የንግግር ችሎታችሁን ወይም የንግግር ጥበባችሁን የሚያሳድጉና የሚያጎለብቱ ስለሆኑ እነኚህን አባባሎች ደግሞ በተለያየ ጊዜ መጠቀም የምትችሉ መሆኑንና ራሳችሁን ለማጽናናት ወይም ለማነቃቃት ልትጠቀሙ የምትችሉ አባባሎችን ይዤላችሁ መጥቻለሁ። ስለሆነ ሙድ ቤተሰቦቼ ማንበብና መጻፍን እየተዝናናችሁ እውቀት እያገኛችሁ እንድትማሩ ስለፈለግኩ እነኝን የተለያዩ አባባሎችን ይዤላችሁ መጥቼ ያለው ውድ ቤተሰቦች፣ እዚህ ውስጥ የተካተቱት አረፍተ ነገሮች እጅግ በጣም አስተማሪና አነቃቂ የሆኑ አረፍተ ነገሮች ስለሆኑ እነኝን አረፍተ ነገሮች በቃላችሁ በመያዝ በተለያየ ጊዜ ለራሳችሁ ለጓደኞቻችሁ መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ ቪዲዮውን እስከ መጨረሻው እንድትከታተሉና አብራችሁኝ እንድትቆዩ በትህትና ጠይቃለሁ። ውድ ቤተሰቦቼ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 ማንበብና መጻፍ የተለማመዱት። ስለዚህ እናንተ ማዲሽ የሆናችሁት ሳብስክራይብ የምትሏን የደወል ምልክቷን በመጫን ከኛ ጋር በመቀላቀል የእውቀት ደረጃችሁን ማሳደግና ራሳችሁን ማሻሻል የምትችሉ መሆኑን ላሳውቃችሁ እፈልጋለሁ ውድ ደግሞም ሁልጊዜም ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ እንደዚህ አይነት ቪዲዮ እንድንሰራ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር የተለያዩ መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ እጅግ በጣም ብዙ ተማሪዎች ከኛ ጋር እየተማሩ ስለሚገኙ እናንተም ደግሞ እየመጣችሁ ከነኚ ተማሪዎች ጋር እየተቀላቀላችሁ በግልም ሆነ በግሩፕ መማር የምትችሉ መሆኑን እና የእውቀት ደረጃችሁን ማሻሻል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ፣ ውድ ቤተሰቦቼ። ስለዚህ ውድ ቤተሰቦቼ፣ ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ እንድትመዘገቡና ትምህርታችሁን እንድትጀምሩ ይሁን። ምክንያቱም በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ አድርገን እናሰለጥናችኋለን ማለት ነው፣ ውድ ቤተሰቦቼ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 እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ ብቁ አድርገን እናሰለጥናቸዋለን። በራሳችሁ ላይ የሚደንቅ ለውጥ በአጭር ጊዜ ውስጥ እንደምታዩት ላረጋግጥላችሁ እፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው ቤተሰብ የሆናችሁት ደግሞ ላይክ ኮመንት በማድረግ እና አዲስ የሆናችሁ ሳብስክራይብ በማድረግ ቪዲዮን ጀምራላችሁ ማለት ነው ውድ ቤተሰቦቼ። ደብተር እስክሪፕቶ ይዛችሁ ብትከታተሉ ይበልጥ የተሻለ ነው። እዚህ ጋር እንደምትመለከቱት የተለያዩ አረፍተ ነገሮች አሉ። እነኚህ አረፍተ ነገሮች ደግሞ ቁም ነገር አዘል የሆኑት ናቸው። በጣም ብዙ ቁም ነገር አላቸው። ምክንያቱም አብዛኞቹ እኛን ለማነቃቃት ወይም ተስፋ ለኛ የሚሰጡ አባባሎች ናቸው እና እነኚህን አባባሎች ከተናገራችሁ ወይም ከተጠቀማችሁ ጥበብ የተሞላበት አረፍተ ነገር እያወራችሁ እንደሆነ ማወቅ አለባችሁ ማለት ነው ውድ ቤተሰቦቼ እስኪ የመጀመሪያውን ደግሞ አብረን እናንብብ። ከዚህ እናንተ የተሻለ እውቀት እንደምታገኙት እርግጠኛ ነኝ። ምክንያቱም እኔ ሳነብ ቀስ ብላችሁ ከእኔ ጋር እኩል እያነበባችሁ ማንበብ የቻላችሁት ደግሞ እኔን ቀድማችሁ በማንበብ ቪዲዮ በማቆም እንደገና ቼክ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። እዚህ ጋር ያንደኛውን አብረን እናንብብ። ህ ይ ወት ህወት ይላል ህይወት። በጣም አሪፍ እዚህ ጋር ደግሞ ሌላ ቃል አለ። የትግል አያችሁ? ውድ ቤተሰቦች የትግል ይላል። የመጀመሪያው ህይወት ይላል፣ ይሄኛው ደግሞ የትግል ይላል። ቀጣይ ያለውን ደግሞ አብረን እንመልከት። መድረክ፣ መድረክ፣ መድረክ ይላል። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር የሚገኘው ደግሞ ናት፣ ናት፣ ናት ይላል። ናት ያሸነፈ ያሸነፈ ይገዛታል ይገዛታል። አያችሁት? አንድ ላይ እስኪ አብረን እናንብብ። ህይወት የትግል መድረክ ናት፣ ያሸነፈ ይገዛታል። አያችሁት? ውድ ቤተሰቦቼ ህይወት በጣም እጅግ በጣም የትግል መድረክ ልትሆን ትችላለች፣ ግን በዛ ውስጥ ማሸነፍን ይጠይቃል። አንዳንድ ጊዜ ተስፋ መቁረጥ እንደሌለብንና ህይወት የትግል መድረክ እንደሆነች በማወቅ እጅግ በጣም ለማሸነፍ በመታገል ደግሞ አሸናፊ ከሆንን በኋላ ይህንን ዓለም መግዛት እንችላለን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ይህ አባባል ምንድን ነው ካላችሁ፣ ህይወት ለደካሞች አትሆንም። ስለዚህ መጠንከር አለብን። እያንዳንዱ ወደኛ የሚመጣው ፈተና እኛን ሊያጠነክረን ይገባል እንጂ ተስፋ ሊያስቆርጠን አይገባም፣ የሚለውን ሀሳብ በአጭሩ ለመግለጥ ከፈለጋችሁ እንደዚህ መጻፍ ትችላላችሁ። ህይወት የትግል መድረክ ናት፣ ያሸነፈ ይገዛታል ማለት ነው። ድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት የሁለተኛ አረፍተ ነገር ወይም አባባል ነው። እዚህ ውስጥ በጣም ጠቃሚ ነገር እንደምታገኙት እርግጠኛ ነኝ። ምን ይላል? ምን ምን ይላል? ሁለት ፊደል ብቻ ነች፣ ስለዚህ አንድ ቃል ነች። ምን ከዛ በኋላ ደግሞ እዚህ ጋር የሚገኘው መከረኝ መከረኝ መከረኝ ይላል። እዚጋ ጋር የሚገኘውም ሁለት ፊደል ነው ብቻ ብቻ ብቻ ይላል። ሳይሆን ሳይሆን ይላል። ውድ ቤተሰቦቼ በጣም አሪፍ ማን አያችሁት። ማነች የመጀመሪያ ፊደል? ማን ማን መከረኝም መከረኝም መከረኝ የሚላል ውድ ቤተሰቦቼ፣ በል አያችሁት፣ በል ይላል። እስኪ አንድ ላይ አብረና አንብብ ምን መከረኝ ብቻ ሳይሆን ማን መከረኝ በል ይላል። ይሄ አባባል መቼ ነው የምትጠቀሙት ካላችሁ፣ ምንድን ነው የሚለው ካላችሁ፣ ምን መከረኝ ብቻ ሳይሆን ማን መከረኝ በል ምክንያቱም የጠላት መንገድ ወደ ገደል ይመራል እና፣ ስለዚህ ምን መከረኝ ብቻ ሳይሆን ማንም እንደመከራችሁ ማረጋገጥ አለባችሁ ማለት ነው ቤተሰቦቼ። በጣም አሪፍ። አሁን ደግሞ ወደሚቀጥለው እናልፋለን። እዚህ ጋር የምታዩት ደግሞ ሌላኛው ምን ይላል? ሶስተኛ ላይ ያለው ካላችሁ ጊዜ ይላል። አያችሁ ጊዜ ጊዜ ይላል። ጊዜ የሰውን የሰውን ይላል ጊዜ የሰውን ትክክለኛ ትክክለኛ ማንነትን ማንነትን በግልጽ በግልጽ ይላሉ። ውድ ቤተሰቦቼ ያሳያል። አያችሁት፣ ነጣጥረን ነው ያነበብነው። እስኪ አንድ ላይ አብረን እናንብብ ሁሉንም ማለት ነው ውድ ቤተሰቦቼ ጊዜ የሰውን ትክክለኛ ማንነትን በግልጽ ያሳያል ይላል። እስኪ አያይዘን አንድ ላይ እናንብብ። ጊዜ የሰውን ትክክለኛ ማንነትን በግልጽ ያሳያል ይላል። አያችሁት ውድ ቤተሰቦቼ ይህ ማለት ምን ማለት ነው ካላችሁ አንዳንድ ጊዜ ሰው በደስታ ጊዜ ጥሩ ሊመስለን ይችላል። ነገር ግን በሐዘን ጊዜ ከሸሸ ያ ጊዜ የዛ ሰውን ትክክለኛ ማንነቱን የምንረዳበት ጊዜ ነው ማለት ነው። ውድ ቤተሰቦቼ ሁል ጊዜ ሳይለዋወጥ ከእናንተ ጋር በደስታም ጊዜ በሐዘንም ጊዜ አብሮ የሆነ ሰው ትክክለኛ ሰው ነው። ነገር ግን በደስታ ጊዜ አብሯችሁ ሆኖ አንዳንድ ጊዜ ደግሞ መጥፎ ጊዜ ሲመጣ ወይም በሐዘን ጊዜ እናንተን ጥሎ የሚሄድ ከሆነ ያ ሰው ከመጀመሪያም ለእናንተ ትክክለኛ ያልሆነ ሰው ስለሆነ ጊዜ የሰውን ትክክለኛ ማንነት ያሳያል የሚለውን ለዚህ ነው የተጠቀምኩት ማለት ነው። ውድ ቤተሰቦቼም ውድ ቤተሰቦቼ አሁን ወደ ቀጣዩ እናልፋለን። አራተኛ ደርሰናል። እስኪ አብረን እናንብብ እስከዚህ ከተቃዋሚ ይላል። አያችሁት፣ ከተቃዋሚ ከተቃዋሚ ይላል። ትንሽ ረዘም ይላል። እዚች ጋር የምታዩት ደግሞ ሁለት ፊደል ነች፣ ጋር፣ ጋና ር በተገናኘህ። በተገናኘህ ትንሽ ረዘም ትላለች፣ እንድትከታተሉ ይሁን። በተገናኘህ በተገናኘህ ይላል። ጊዜ አያችሁት፣ ይህም ጊዜ ይላል። እዚህ ደግሞ በፍቅር ይላል። በፍቅር አሸንፈው ይላል። አሸንፈው ይላል። እስኪ አያይዘን አንድ ላይ እናንብብ አብረን። ከተቃዋሚ ጋር በተገናኘ ጊዜ በፍቅር አሸንፈው ይላል። ከተቃዋሚ ሰው ጋር በተገናኘ ጊዜ በፍቅር አሸንፈው ማለት አንዳንድ ጊዜ ከሰዎች ጋር የተለያዩ ጥሩ ጊዜያቶችን አሳልፈን ሊሆን ይችላል። ወደፊትም ልናሳልፍ እንችላለን። ነገር ግን ያንን ሰው በጠብ ወይም በጥላቻ ሳይሆን በፍቅር ማሸነፍ አለባችሁ። ምክንያቱም ተመልሳችሁ ነገም ከዛ በኋላም ስለምትገናኙ ጥሩ ሊሆን ይችላል። ነገሮችን ቀለል አድርጎ ማለፍ በፍቅር ማሸነፍ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ አምስተኛ እናልፋለን። እዚህ ጋር የምታዩት ደግሞ ምን ይላል? ከባድ ከባድ ይላል ከባድ ይላል። እዚህ ጋር ደግሞ ጊዜዎች ጊዜዎች ይላል። በጣም አሪፍ ትንሽ ይሄኛው ረዘም የሚል ቃል ነው። ይፈትኑሃል ይፈትኑሃል ይፈትኑሃል ይላል። ውድ ቤተሰቦቼ ይፈትኑሃል እንጂ ይፈትኑሃል እንጂ ይፈትኑሃል እንጂ አይገድሉህም አይገድሉህም ይላል። አያችሁ ውድ ቤተሰቦች፣ እስኪ አብረን አንድ ላይ እናንብብ። ከባድ ጊዜዎች ይፈትኑሃል እንጂ አይገድሉህም። ምን ማለት ነው? ይሄ ማለት ደግሞ መቼ ነው ይህን የምንጠቀመው ካላችሁ ውድ ቤተሰቦቼ፣ ለምሳሌ አንዳንድ ጊዜ የተለያዩ ከባባድና መከራ የበዛ ጊዜያቶች ወደ ህይወታችን ሊመጡ ይችላሉ። ያ የመጣው ፈተና እኛን ሊያጠነክረን ነው እንጂ ሊፈትነን ነው እንጂ እንደማይገድለን ካወቅን ያ ፈተና እኛን ይበልጥ ጠንካራ አድርጎ ለሌላ ቀለል ያለ ፈተና እንዳንበገር አቅማችንን ያጠነክራል። ስለዛ ነው ከባድ ጊዜዎች ይፈትኑሃል እንጂ አይገድሉህም ይላል። እዚህ ጋር የምታዩት ሌላ አባባል ምን ይላል ካላችሁ፣ ክፉ ክና ፉ ሁለት ፊደል ነች። ክፉ ትላለች። ባይኖር ክፉ ትልና ባይኖር ክፉ ባይኖር የመልካም የመልካም የመልካም ነገር የመልካም ነገር ዋጋ ዋጋ ይላል። በጣም አሪፍ እዚህ ጋር አይታወቅም። አያችሁት አይታወቅም ይላል። እስኪ አብረን አንድ ላይ እናንብብ ክፉ ባይኖር የመልካም ነገር ዋጋ አይታወቅም፣ ይላል አያችሁ ውድ ቤተሰቦቼ። አንዳንድ ጊዜ ነገሩ መጥፎ መሆኑን የምናውቀው ጥሩ ነገር ከጎኑ ካለ ነው። ስለዚህ ክፉ ባይኖር የመልካም ዋጋ አይታወቅም ነበር ይላል። ስለዚህ መልካም ነው ለማለት የምናወዳድረው ክፉ መኖር አለበት ማለት ነው። ውድ ቤተሰቦቼ ለምሳሌ አንዳንድ ጊዜ ኮፒ የሚኖረው ኦሪጂናሉ ሲኖር ነው። ስለዚህ የኦሪጂናሉ ዋጋ የሚገባን ኮፒ ሲኖር ነው ማለት ነው። ውድ ቤተሰቦቼ ምክንያቱም ኮፒ የሚመጣው ከኦሪጂናሉ ተቀዶ ነው። ስለዚህ ክፉ ባይኖር የመልካም ነገር ዋጋ አይታወቅም ማለት ትችላላችሁ ማለት ነው። ድ ቤተሰቦቼ በጣም አሪፍ እዚ ጋር የምታዩት የመጨረሻው አረፍተ ነገር ምን ይላል? አብረን እናንብብ። ትንሽ ረዘም ይላል። የመጀመሪያው ቃል የማይገድል ይላል። የማይገድል የማይገድል ህመም ህመም ይላል ህመም ይላል ጥንካሬን ጥንካሬን ያስተምረናል ያስተምረናል ይላሉ። ውድ ቤተሰቦቼ በጣም አሪፍ። የማይገድል ህመም ጥንካሬን ያስተምረናል። አያችሁ ውድ ቤተሰቦቼ፣ እዚ ጋ ቅድም እንዳልኩ ነው የማይገድል የትኛውም ህመም እኛን ጥንካሬ ነው የሚያስተምረን። ቶሎ እንዳንበገር፣ ቶሎ ተስፋ እንዳንቆርጥ፣ ሌላ ጊዜ ሌላ ፈተና ሲመጣ ቶሎ እጅ እንዳንሰጥ፣ ቶሎ ተስፋ እንዳንቆርጥ ያደርገናል ማለት ነው። የማይገድል ህመም ጥንካሬን ያስተምራል ማለት ለዚህ ነው። ውድ ቤተሰቦቼ በተለያየ መንገድ ወደ ህይወት የሚመጣው ፈተና ጥንካሬ፣ ትዕግስትን፣ እጅ አለመስጠትን፣ ተስፋ አለመቁረጥን ያሳየናል ማለት ነው። ውድ ቤተሰቦቼ በጣም እጅግ በጣም የተለያዩ ድንቅ የሆኑ አረፍተ ነገሮችና አባባሎችን እዚህ ጋር አምጥቼላችኋለሁ። ስለዚህ እነኝን አባባሎች በተደጋጋሚ በማንበብ በተለያዩ ጊዜያቶች ውስጥ መጠቀምና የንግግር ችሎታችሁንም ማሳደግ የመጻፍ የማንበብ ችሎታችሁንም ማሳደግ ትችላላችሁ ማለት ነው ቤተሰቦቼ። ቁም ነገር አዘል የሆኑ ጥበባዊ አባባሎችን ወይም አረፍተ ነገሮችን ነበር ይዤላችሁ የመጣሁት ዛሬ። ከዚህ ውስጥ ደግሞ እጅግ በጣም ቆንጆ ትምህርት እንዳገኛችሁትና ለተለያዩ ሰዎች ደግሞ ሼር በማድረግ እንድጠቀሙ ምክንያት ልትሆኑ ትችላላችሁ ማለት ነው። ውድ ቤተሰቦቼ በተደጋጋሚ ይህንን ቪዲዮ በማየት የመጻፍ የማንበብ የተለያዩ የማውራት ችሎታችሁን እንድታሳድጉ ይሁን። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ውድ ቤተሰቦቼ ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁ ደግሞ ሳብስክራይብ የምትሏን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ ማንበብና መጻፍ የጀመሩት ተማሪዎች ስላሉ እናንተም አዲስ የሆናችሁት ይህንን እድል እንድትጠቀሙና አንድ የሳብስክራይብ የምትሏን የደወል ምልክቷን በመጫን እንደዚህ አይነት ቪዲዮ በየጊዜው የሚለቀቀው በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው ቤተሰቦቼ እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱና በተለያየ ጊዜ እንደዚህ አይነት አሪፍ አሪፍ ቪዲዮ ይዘን እንድንመጣ እንድታግዙን ይሁን። ከዚህ በተጨማሪ ደግሞ በጣም አስደሳች ዜና አለኝ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትሳፕ፣ በኢሞ፣ በቴሌግራም፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ስለሆነም ይህንን ትልቅ እድል እየመጣችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሆኑ ስትፈልጉ በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ አድርገናችሁ እናሰለጥናለን። ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትሳፕ በኢሞ በማናገር ቀጥታ ትምህርታችሁን መጀመሪያ የምትችሉ መሆኑን ላሳውቃችሁ ፈልጋለውኝ። ውድ ቤት ሰቦቼ እኛን ደግሞ ለየት የሚያደርገን በጣም እጅግ በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብ እና በመጻፍ ብቁ አድርገን እናሰለጥናችኋለን። ይህ የሻሎም አካዳሚ ዩቱብ ቻናል ነው። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናል።